ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ለወንዶች በጣም አስፈላጊ ስለሆነ ጉዳይ እናወራለን፣ ስለ ፍቅር ግንኙነትና በህይወታችን ውስጥ በእውነት ልናገኛት ስለሚገባን ሴት። ምናልባት አሁን ብቻችሁን ትሆኑ ይሆናል ወይ ደግሞ ግንኙነት ውስጥ ሆናችሁም በግንኙነታችሁ ውስጥ የሆነ ነገር እንደ ጎደለ ይሰማችሁ ይሆናል። ዛሬ የምናካፍላችሁ የፍቅር ህይወታችሁን ወደ አዲስ ምዕራፍ ሊያሸጋግር የሚችል ነገር ነው። ብዙ ጊዜ ሰዎችን ለግንኙነት ስንመርጥ በመልክ በገንዘብ ወይም ደግሞ በሌሎች ላይ ላዩን በሚታዩ ነገሮች ልንታለል እንችላለን። ነገር ግን እውነተኛ ደስታና እርካታ የሚያመጡልን ጥልቅና ዘላቂ ባህሪያት አሉ። ዛሬ በተለይ ስለ እነዚህ ሶስት ወርቃማ ባህሪያት እንነግራችኋለን። እነዚህን ባህሪያት በአንዲት ሴት ውስጥ ካገኛችሁ በፍጹም ልትተዋት አይገባም። ለምን እንደሆነና እንዴትስ በእናንተ ሕይወት ውስጥ ልዩ ቦታ እንድትይዝ ማድረግ እንደምትችሉ በጥልቀት እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ዝርዝሩ ከመግባታችን በፊት አንድ አስፈላጊ ነገር እንመልከት። ሴቶች ምን አይነት ወንዶችን የሚፈልጉ ይመስላችኋል? ወንዶች ብዙውን ጊዜ መልካቸውን ወይም ሃብታቸውን በማጉላት ሴቶችን ለመሳብ ይሞክራሉ። ነገር ግን እውነታው ሴቶች የሚፈልጉት ከዛ በላይ የሆነ ነገር ነው። የስነ ልቦና ባለሙያዎች እንደሚናገሩት ሴቶች ከወንዶች የሚጠብቋቸው ጥቂት መሰረታዊ ነገሮች አሉ። እነዚህም ጥንካሬ፣ መረጋጋትና አስተማማኝነት ናቸው። ነገር ግን እነዚህን ከላይ ከላይ ሳይሆን በጥልቀት መረዳት አለብን። ጥንካሬ ማለት ጡንቻ ማሳየት ማለት አይደለም። ስሜታዊ ጥንካሬ ነው። ማለትም በውጥረት ውስጥ የመቆየት ብቃት፣ ለራስህ መቆም መቻልና ኃላፊነት መውሰድ ማለት ነው። አንዲት ሴት በአንተ ስር ሆና ጥበቃና ደህንነት እንዲሰማ ትፈልጋለች። መረጋጋት ሲባል ደግሞ የፋይናንስ ወይም የገንዘብ መረጋጋት ብቻ አይደለም፣ አእምሯዊና ስሜታዊ መረጋጋት ጭምር ነው። ማለትም የሕይወትን አቅጣጫ ማወቅ፣ በራስህ መተማመንና ነገሮችን በተረጋጋ መንፈስ መፍታት መቻል ነው። አስተማማኝነት ሲባል ደግሞ ቃልህን መጠበቅ፣ በገባኸው ቃል መገኘትና በችግር ጊዜ ከጎኗ መሆን ማለት ነው። ሴቶች ወጥነት ያላቸውና የማይወላውሉ ወንዶችን ይወዳሉ። ዛሬ አንድ ነገር ነገ ደግሞ ሌላ ነገር የሚሉ ወንዶች የሴቶች ምርጫ አይደሉም። እነዚህን ሶስት ባህሪያት በራሳችሁ ውስጥ ካዳበራችሁ ሳታውቁት የሴቶችን ትኩረት መሳብ ትጀምራላችሁ። አሁን ወደ ዋናው ነጥብ እንምጣ። አንዲት ሴት በህይወታችሁ ውስጥ ዘላቂ ቦታ እንድትይዝ የሚያደርጓት ሶስቱ ወርቃማ ባህሪያት ምንድናቸው? እናም ወንዶች ደግሞ እነዚህን ባህሪያት በአንዲት ሴት ውስጥ ካገኛችሁ በምንም ሁኔታ ውስጥ ቢሆን እንዳታመልጣችሁ እንመክራለን። የመጀመሪያውና በጣም ወሳኙ ባህሪ ጥልቅ ግንዛቤና ስሜታዊ ብልህነት ነው። ይህ ማለት ስሜትህንና የእሷን ስሜት መረዳት መቻል ማለት ነው። ችግሮችን በጋራ መፍታት፣ የሌላውን ሰው ስሜት ማክበርና ማድመጥ መቻል ማለት ነው። ለምሳሌ ስትናደድ፣ ስታዝን፣ ወይም ስትደሰት ለምን እንደሆነ ለመረዳት መሞከር፣ ሳትፈርድባት ማዳመጥ ስለዚህ ጉዳይ ምን ይሰማሻል ብለህ መጠየቅና መልሷን በጥሞና ማዳመጥ ማለት ነው። የሚረሪንግ ዘዴ የሚባለውን በመጠቀም ስሜቷን ማንጸባረቅ ይኖርብሃል። ለምሳሌ የተናደድሽ ይመስላል ትክክል ነኝ ብለህ መጠየቅ። ይህ እሷን እንደተረዳሃት እንዲሰማት ያደርጋታል፣ እናም ይበልጥ እንድትቀርብህ ያደርጋል። ግንኙነት ማለት ስሜታዊ ትስስር ማለት ነው። ስሜታዊ ብልህነት ያላት ሴት ካንተ ጋር ጥልቅ ግንኙነት መፍጠር ትችላለች። ችግሮች ሲያጋጥሙ አትሸሸም፣ ይልቁንም አብራህ መፍትሄ ትፈልጋለች። እንዲህ አይነት ሴት በህይወት ጎዳና ከጎንህ የምትቆም ሴት ናት። እናም ልታመልጥህ አይገባም። ሁለተኛው ባህሪ የጋራ እሴትና የህይወት ዓላማ ነው። ይህ ማለት የጋራ ህልሞች፣ መርሆችና የህይወት አቅጣጫ መኖር ማለት ነው። ሁለታችሁም ወደፊት የምትመለከቱበት መንገድ መመሳሰል አለበት። ለምሳሌ ስለ ቤተሰብ፣ ስለ ገንዘብ፣ እምነት ወይም የወደፊት ህይወታችሁ ስትወያዩ ተመሳሳይ አመለካከቶች ካሏችሁ ግንኙነታችሁ ጠንካራ መሰረት ይኖረዋል። በአምስት ዓመት ውስጥ ራስሽን የት ነው የምታየው ብለህ መጠየቅ፣ መልሷ ከአንተ ራዕይ ጋር ተመሳሳይነት ካለው ይቺ ሴት ልታመልጣህ አይገባም። ይህ ስነ ልቦናዊ ዘዴ ፊውቸር ፔሲንግ ይባላል። ስለ ወደፊቱ አብራችሁ ማሰብና መነጋገር የጋራ ህልሞችን መፍጠር ማለት ነው። ይህ እርስ በርስ እንድትተሳሰሩና አብራችሁ እንድታድጉ የሚያግዛችሁ መንገድ ነው። የጋራ እሴቶችና ዓላማዎች ከሌሉ ከጊዜ በኋላ የየራሳችሁን መንገድ ልትሄዱ ትችላላችሁ። ህይወት ፈተናዎች አሏት። እነዚህን ፈተናዎች በጋራ እሴቶችና አላማዎች ላይ በመመስረት ማለፍ ትችላላችሁ። እንዲህ አይነት ሴት በህይወት መንገድ ላይ የምትመራህና የምታበረታታ ናት። እናም አብርሃት ብትጓዝ ትጠቀማለህ። ሶስተኛው ባህሪ አዎንታዊ አስተሳሰብና የደስታ ምንጭ መሆን ነው። ህይወት ውጣ ውረዶች አሏት። ከአንተ ጎን ሁሌም አዎንታዊ ሆና የምታበረታታ ሴት ካለች፣ ማንኛውንም ፈተና ማለፍ ትችላለህ። ለምሳሌም ችግር ሲገጥምህ ይህን እናልፈዋለን የምትልህ እንጂ የምታማረርና ተስፋ የምታስቆርጥ ሴት አለመሆኗ። ፈገግታዋ ሳቋና ጉልበቷ ህይወትን ብሩህ ያደርገዋል፣ ያበረታሃልም። ይህ የስነልቦና ዘዴ ኢሞሽናል ኮንታጂን ይባላል። አዎንታዊ ስሜቶች ተላላፊ ናቸው። ከደስተኛ ሰው ጋር ስትሆን አንተም ደስተኛ ትሆናለህ። የህይወት ጫናዎች ሲበዙ አዎንታዊ ጉልበት የምትሰጥህ ሴት ታስፈልግሃለች። ይህች ሴት የህይወትህ ብርሃን ትሆናለች። የምታበረታታ የምትደግፍህና ከጎንህ የምትቆም ሴት ናት፣ ለአንተ ጉልበት የምትጨምርልህ። እንዲህ አይነቷን ሴት ካገኘ ታዲያ በቀላሉ ልታልፋት አይገባም። እሺ ወንዶች እንግዲህ እነዚህን ሶስት ወርቃማ ባህሪያት ያላት ሴት በህይወታችሁ ውስጥ ካገኛችሁ እንዴት አድርጋችሁ ነው ወደ እናንተ ልትስቧት ወይም ደግሞ ልታስጠጓትና ዘላቂ ግንኙነት ልትመሰርቱ የምትችሉት? የመጀመሪያውና ዋነኛው ነገር በራስ ላይ መስራት ነው። እነዚህን ባህሪያት ያላት ሴት ለማግኘት መጀመሪያ ራስ ላይ ስራ። እነዚህን ባህሪያት ያላቸው ወንዶች መሆን ይኖርብሃል። በራስህ ስሜታዊ ብልህነት፣ መረጋጋትና አውንታዊነት ላይ ስራ ሌላው በስበት ህግ መሰረት አንተ የምትስበው የራስን ነጸብራቅ ነው፣ እና አንተ የምትፈነጥቀው የብርሃን ጉልበት ተመሳሳይ ጉልበት ያላቸውን ሰዎች ስለሚስብልህ አንተ መጀመሪያ የሚስብ ማንነት ሊኖርህ የግድ ይላል። ሁለተኛው ትክክለኛውን ቦታ መፈለግ ነው። የምትፈልጋትን አይነት ሴት የት ነው ማግኘት የምትችለው? ከፍላጎት ጋር በሚስማሙ ቦታዎች ላይ ተገኝ። ለምሳሌ የማንበቢያ ቦታዎች፣ የበጎ ፈቃድ ስራዎች፣ የትርፍ ጊዜ ማሳለፊያ ክበቦችና የመሳሰሉት ቦታዎች ላይ ስትገኝ አንተም ተመሳሳይ ሰው የመሳብ እድልህ ከፍ ይላል። ለዚህም ፕሮክሲሚቲ ኢፌክት የሚባለውን ስነ ልቦናዊ ዘዴ ተጠቀም። ለሰዎች ቅርብ ስትሆን ተመሳሳይ የሆኑ ሰዎችን የመሳብ እድልህ ይጨምራል። ሶስተኛው እውነተኛና ተጋላጭ መሆን ነው። እውነተኛ ማንነትን በመጠኑ አሳይ። ለሚገባውና ለምታምነው ሰው ድክመቶችን ለመግለጽ አትፍራ፣ ይህ የጥንካሬ ምልክት ነውና። ይህንን ለማድረግ ሬሲፕሮካል ሰልፍ ዲስክሎዥር የሚባለውን ስነ ልቦናዊ ዘዴ ተጠቀም። ይህ ዘዴ አንድ ሰው ስለ ራሱ በገለጸ ቁጥር ሌላውም የመግለጽ ፍላጎት ያሳያል የሚል ነው። ይህም መተማመንን ይፈጥራል። አራተኛው የሷን ፍላጎት መረዳትና ማሟላት ነው። የሷን ፍላጎቶችና ምኞቶች ለመረዳት መሞከርና ለግንኙነታቸው ቅድሚያ መስጠት ነው። ለዚህም ላቭ ላንጉጅ ወይም ደግሞ የፍቅር ቋንቋዎችን ተረዳ። ለምሳሌ አድናቆት፣ ስጦታ፣ ጥራት ያለው ጊዜ ወይም ደግሞ አካላዊ ንክኪ የመሳሰሉትን ቋንቋዎች በደንብ ተረዳ። ለእሷ የሚበጀውን የፍቅር ቋንቋ ከተረዳህና ተግባራዊ ካደረግ የምትፈልጋትን ሴት ማግኘት ትችላለህ። እናም ወንዶች ሆይ፣ በህይወታችሁ ውስጥ ትክክለኛዋን ሴት ማግኘት ትልቅ ስጦታ ነው። እነዚህን ሶስት ወርቃማ ባህሪያት ማለትም ስሜታዊ ብልህነት፣ የጋራ እሴት እና አወንታዊ አስተሳሰብ በአንዲት ሴት ውስጥ ካገኛችሁ በምንም ሁኔታ ልታመልጣችሁ የማትገባ ሴት ናት። ፍቅርን መፈለግ ማለት የጎደልህን ነገር መሙላት ማለት አይደለም። ፍቅር ማለት ራስህ ሙሉ ሰው ሆነ ከሌላ ሙሉ ሰው ጋር በመገናኘት አብራችሁ የበለጠ ሙሉ መሆን ማለት ነው። እነዚህን ምክሮች በመጠቀም የፍቅር ህይወታችሁን እንድታሳድጉ እንመኛለን። የዛሬው ቪዲዮ ይህንን ይመስል ነበር። እንደጠቀማችሁ ተስፋ እናደርጋለን። አስተያየታችሁን ከስር ኮሜንት ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ፣ ለጓደኞቻችሁ ሼር እና አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።